የዝማሬ ተሰጥኦ ማለት የዝማሬ ውድድር ማለት ዝማሪዎቹን እንደማወዳደር አይነት ነገር ነው። ድምጽ ደግሞ ማንም መቼስ ደስ ያለው ቢኖር ያመስግን አይደለም የሚባል መቼስ። እዚህ ጋር ደግሞ እንደ አይዶል እንደ አለማዊ አልፏል ወልቋል እንደሚባለው መንፈሳዊ የዝማሬ ውድድር ዳኞች ተቀምጠው እንደዚ አይነት ነገር ሊጀመር ነው። አንድ ሰንበት ትምህርት ቤት ይሄስ አግባብ ነው ወይ የሚለውን በዛው እንዲያነሱት ነው። ከዚህ በፊት አሁን እንደ አዲስ ተለቆ እንደሆነ አላውቅም እንጂ ይሄ የቆየ ነው። እኔ ከአራት አምስት ዓመት በፊት አንድ ሚዲያ ላይ እንደዚህ አይነት ፕሮግራም ተጀምሮ አየር ላይ ትንሽ ቅሬታ ተፈጥሮ ተቃውሞ ሲነሳ አስታውሳለሁ። እንደ አጠቃላይ እንደ ቤተ ክርስቲያን ስርዓት የእግዚአብሔርን ለማመስገን የድምፅ ቃና፣ የድምፅ ቅላሴ፣ የጉሮሮ ውበት መስፈርት አይደለም። ትንፋስ ሁሉ ነፍስ ይሰብሆ ይስብሆም ይላል። ይሰብሆ ቢልም ይሰዳል ስንፋስ ያለው ሁሉ ሁሉ ነፍስ የስብሆ የእግዚአብሔር ስንፋስ ያለው ሁሉ ወይም ነባቢት ነፍስ ያለው ሁሉ ወይም ሕያዊት ነፍስ ያለው ሁሉ ወይም ለባዊት ነፍስ ያለው ሁሉ እግዚአብሔርን ያመስግን። ወይም ነፍስ ሰውነት ተብሎ ይተረጎማል። ሰውነትን ገንዘብ ያደረገ ፍጥሩ ሁሉ እግዚአብሔርን ያመስግን። ይሰብሆ ካለ ይሰብሆ ካለ ደግሞ ያመሰግነዋል ለማለት። የሆነ ሆኖ፣ ስንፋስ የሰው ልጆች የተፈጠርንበት አንዱ ዓላማ እግዚአብሔር ማመስገን ስለሆነ ምስጋና ደግሞ በቃል ማለት ወይም በንባብ ወይም ማለት በንግግር በዝማሬ በጽሁፍ በስግደት ይገለጣል በአምልኮ ጭምር። ስለዚህ የሆነ ሰው ተነስቶ ድምፅ የሌለው ሰው ቢዘምር፣ ተመስገን ተመስገን እያለ ቢዘምር፣ ድምፅ የለህም፣ አንተ ልትዘምር አይገባም አንለውም። መስራች ላይ እግዚአብሔር የሚቀርብ ስለሆነ እሱ ነው መቀበልም አለመቀበል የሚችለው። ደግሞ ይቀበለዋል እሱ የድምፅ ውበት የሚማርከው ድምፅ አለመኖር የሚያረካው የሚያስቀይመው አምላክ አይደለም፣ የልብን ንጽህና ስለሚያይ እና በአይዶል ዝማሬም በአይዶል ለማቅረብ መሞከር ሙዚቃ ነው የሚሆነው፣ ኮንሰርት ነው እንደዛ የሚሆነው ይሄ ጉሮሮህ ቅላጼ አሪፍ ነው፣ እዚህ ጋር አስተካከል እዚህ ጋር ወጣ እዚህ ጋር ወረድክ ለማለት እሱ ፕሮፌሽን ይሆናል። መዝሙር ግን የምስጋና አንዱ መገለጫ ስለሆነ አይዶል አያስፈልግም። ይሄ በሰዓቱ ብዙ ተቃውሞት ሰዎቹም አቋርጠውታል። እያወዳደሩ ነበር አቋርጠውታል። ማወዳደር የሚያስፈልገው የሚያስፈልግበት ጊዜ አለ። የሚያስፈልገው መቼ ነው? ለምሳሌ አንድ የድጓ መምህር ወይም ያቋቋም ወይም የዝማሬ ማዋሴት ወይም የዜማ መምህር ለመቅጠር የፈለገ ደብር ወይም ጉባኤ ቤት መምህሩን በዜማ ቢለካው፣ በዜማ ቢፈትነው፣ ይሄ አይዶል አይደለም። ሰውየው ተምሯል ወይስ አልተማረም? የረዳዊ ዜማውን ለጉባኤ ቤቱ የሚያስፈልገውን ምልክት በትክክል ጠንቅቋል አልጠነቀቀም የሚለውን መለካት፣ ይሄ እንደ አይዶል አይቆጠርም። አስፈላጊ ነው። ለመዘመር ግን አማርኛ ለመዘመር ሌሎች ሌሎች አማርኛ የፈጠራ ዝማሪዎች ለማቅረብ ግን የጉሮሮ መለኪያ አይዶል አያስፈልግም። በዚህ ምንም አባቶችን ጠይቁ የምትሉት አይደለም፣ አያስፈልግም። ባይሆን ሁለት ነገር ያስፈልጋል። ሰው ከመዘመሩ በፊት ጸጋውን ያወቅ አንደበት፣ ምክንያቱም አንደበት ዘምርን ለማመስገን እግዚአብሔርን ለማመስገን ከሆነ አይከለከልም። በየቤቱ መዘመር ይቻላል። ነገር ግን መዝሙራችን ተሽጦ ዝማሪያችን ለሕዝብ ቀርቦ ለሕዝብ ጆሮ ይመጥናል አይመጥንም? የሚለውን እኛን መዝን ጓደኞቻችን ጋር መምህራን ጋር እናስደምጠው። ድምጣችን ድምጽ እንዴት ነው? ምእመናንን ይጠራል ወይስ ያርቃል? እንደዚህ አንድ ንጉስ አሉት እንደተባለው ነይ ሀቤ ወድንግል የሚለውን ቃል እግዚአብሔር እያዜሙ አንድ ካህን እና ንጉሱ ሰዓታት ሊያዳምጡ ተገኝተው በቦታው። እንዲያው እኔ የሚለው ቄስ ትንሽ አይመስጥም ድምፁ፣ እና እኔም ወጣሁልህ እንኳን እሷ ልትመጣ አሉት አሉ። እንዲህ እንዲህ እንዳይሆን እናስመዝን አቅማችንን አጠገባችን ካለ መምህር፣ ከዲያቆናት፣ ከቀሳውስ፣ ከመምህራን ድምፃችን እንዴት ነው ዝማሬ ባወጣ፣ አልበም ባወጣ፣ ዩቲዩብ ላይ ብለቅ ሰው ቢሰማው ይማረክበታል አይማረክበትም። ቢለውም በራሳችን መንገድ እናጥነው፣ አደባባይ ያወጥን፣ ግን አይዶል መወዳደር ግን አያስፈልግም ለማለት ነው። ምክንያቱ ይታወቃል። የሰው ጸጋው፣ ድምፅህ አመራ ለማማሩ ይዘን አንተ ስሰማው ራሱ ይታወቃል። አንተ እንኳን ካልታወቀህ፣ ጓደኛ ጎረቤትህ፣ ወይም አብሮ የሚሰራ ሰው ቢሰማው ይነግርሃል። ማለት ጽጌ አንድ ማለት ቆመን አንድ ከሊቃውንቱ ጋር አብረን እንጮሄ ልዝ ይቁን ማለት ጽጌውን አልፎ አልፈን እኮ ዚቁን ሁሉን አብረን እንጨዋለን ከሊቃውንቱ ጋር እና፣ አንዴ ጥቅጥቅ ያለ ጉንፋን ይዘኝ በተመስጦ ዚቁን አጋጣሚ ዜማውን ቀደም ቀጽየው ከሊቃውንቱ ጋርም አብሬ እንጨዋለውና አጠገቤ ኪነጥበብ ነበረ ወርቁ፣ ከዚህ ኪነጥበብ እና እኔ አይታወቀኝም፣ በስሜት ነው ምጮውና፣ እና ደቃ ደቃ አደረገኝ። ኤፍሬም ኤፍሬም፣ አይደል ድምፅህ፣ ድምፅህ ጎለጎለ አለኝ። አረሰው አሁን ያንቀን እኔ ጉንፋን እንዳያዘኝ አውቃለሁ እንጂ ድምጽ እንደተዘጋ አላውቅም። ድምጼ ያን ያክል ያታውቀዋል ያን ያክል አሳፋሪ አስቀያሚ ድምፅ አይደል ያለኝ፣ ግን ያን ቀን ግን አስቀያሚ ሆኗል። እና እንደዚህ ድምጽ ወደ ጎለ የሚል ሰው ካለ ለሱ እስኪ ስማኝ ብሎ ማማከር ነው እንጂ ሚዲያ ላይ ወጥቶ እንደ ሙዚቃ እንደ ኮንሰርት እንደ ኢትዮጵያን አይደል ለመዝሙር መወዳደር አይመጥንም ለማለት ነው። አመሰግናለሁ ስላዳመጣሽ። አሁን ለምሳሌ ዝም ብሎ ደርሶ አንድ ሰው ድምፁ ድምጹ ለዚያ የማይጋበዝ ማለት ለዛ ተሰጦ ለዚያ ያልሆነ ሰው መዝሙር ካሴት አውጥቶ እንዲያው በቃ ግዴታ ዘማሪ ነኝ ቢልስ እንዴት ነው ሊሆን የሚችል ወኪ? እንዴት ነው ማለት አትችልም? ያ ድምፅ ሀብቱ ለመዝሙር አይደለም ማለት አትችልም ወይ? ይሄ ነገር አይመቸኝም ማለት ሳይቻልም ወይ ለማለት ፈልጌ ነው። አሁን ሰውዬ የኛን አባት እኔ አሁን ግጥሙ ነው ምሰማው እንጂ ዜማውን ብዙም አልሰማው ዜማው ለጆሮ ስለማይመጥን ማለት ለኔ እንትን ስለማይለኝ ማለት ነው እና እንደዚህ ብል እኔ ሳጢያት ይሆንብኝ ይሆን ወይስ መድፈር ይሆንብኝ እናንተ ምን ትላለህ? ለማለት ያህል ነው እንጂ ፐርሰናል ነው ጉዳዩ። ማለት አይጠበቅብኝም፤ ምክንያቱም አንዳንድ ጊዜ አቅማችንን አናውቅም። ሰዎች ምን እንደሚያምርልን ምን እንደሚወደድልን ሳናውቅ ምንሰራው ስራ አለ? በብዙ ምክንያት ሁለቱን ምክንያት ልጥቀስ። ማራቀው ምክንያት ይኖራል። ሊሆን የሚችሉት አንደኛው በየዋህነት ሰው ድምፁ ሲያወጣ በቃ ዝም ብሎ ስለ ጮኸ ብቻ ድምፃዊ ነው ብሎ የሚያስብ ሰው አለ፣ በየዋህነት ድምፅ ስላወጣ። ወይም ደግሞ ይሄ የድምፅ አማረም አላማረም እግዚአብሔር ማመስገን አለብኝ ብሎ የሚያስብ ደግሞ አለ። ይሄም ሌላ የዋህነት ነው። ሁለተኛው ትምክት ነው። ከማናንሽ ሺህ ከነገሌ አንሽ ነው የሚል ትምክት ያለበት ሰው ይኖራል። ስለዚህ አዳማጭ ከአዳማጭ የሚጠበቀው እኔ እንደ አዳማጭ ልልህ የምችለው ሰውየው ራሱን እንዲያውቅ ከመምህረን ጋር እንዲመካከር ከቤተ ክርስቲያን ሊቃውንት ጋር እንዲነጋገር እና የምመኝለት እኔ ማንም አይመዝነኝም ድምጽ ላይ ብሎ ካወጣ ግን የወደደ የተስማማው ይጠቅመኛል፣ ለለሰው ያዳምጠው ማይመቸን ስንሰማው ደማችን የሚፈላቸው ደግሞ አናዳምጡ። በቃ እንደዛ ነው ማምኑ ይሁን። በግሌ ማርሰማ መዝሙር አለ ማለት አይቻልም ወይ ነው፣ እኔ ደግሞ ጥያቄ ይ ጥሩ ጠይቃ ግን አለማለት ይሻላል እርቁ ምክንያቱም አንዳንድ ጊዜ አንተ በዜማ ስለ ዕደግ ወይም በቅዳሴ ስለኖርክ የዜማን ጠባይ ስለመታወቅ የማይጣፍጥህ ዜማ ይኖራል አንዳንድ ምዕመናን ደግሞ ሰፍ የሚሉለት ድምፅ አለ በጣም ተመስጦ በጣም ተማርኮ ነው የሚሰማው ከዛ አሁን እኔም መዝሙር ላ ተከፍተዋለ ብዬ ከልጁ ጋር ተቀያየምኩ ቆይቼ ቆይቼ ግን ይሄ ልጅ ራሱን ካነጸበት ሕይወቱን ካዳነበት ራሱን ወደ ቤተክርስቲያን ካቀረበበት በቃ ይሄ መዝሙር ጠቃሚ ነው ማለት ነው። እኔ እንደወደው አይጠበቅም? እኔ መንቀፍ ማድነቅ አይጠበቅብኝም እና ልል የፈለግኩት አንዳንዴ እኛ ማንን ወደው ሌላ ሰው የሚወደው ዜማ አለ። ረቂቅ ነው ዜማ። ስለዚህ የሚሰማው ሰው የሚደሰትበት የሚማረክበት ሰው የሚማርበት ሰው ካለ ትርፉ እሱ ነው። ዋናው ነገር ያ ሰው ተምሮበት ተጠቅሞበት ወደ ቤተክርስቲያን ይምጣ እንጂ እኛ አለመወደዳችንን ወይም ማድነቃችንን ማንጸባረቅ አይጠበቅብንም ልል ፈልጌ ነው። በቅዳሴ አገልግሎት የማይማረክ አንደበት የሌለው ሰው ግን ደግሞ ስጋ ወደሙን የሚለውጥ ሆኖ ታገኘዋለ። እግዚአብሔር ስጋ ወደሙን የሚለውጠው በሰውየው ድምፅ አይደለም በእምነታችን በቃሉ ነው። በቃል ኪዳኑ ነው። በነገራችን ላይ ቅዳሴ ቃል ኪዳን ነው። እና ቃሉ ስጋው ደሙ ከለወጠ የሚቀድሰው ቄስ አባ አይደለም ጉዳዩ። ስጋው ደሙ ግን ከመለወጠ ወደ ኋላ አይደለም። እና መዝሙርም ማንም ይዘምረው በስጋዊ ጆሮ ላይመጥነን ይችላል፣ ግን እግዚአብሔር ግን ሁሉንም ተቀባይ ስለሆነ ሰውን እስካሰማረና ወደ ቤተክርስቲያን እስካመጣ ድረስ እኛ ካልተመቸን አለመክፈት ነው። አሁን የሚደብረኝ ከሆነ ዘማሪው አልሰማውም እንጂ ባኬን መዝሙር ወዲያጣለው። ደግሞ ይህ መዝሙር ላታወጣዋለህ ብዬ ድሮል ነበር በልጅነቴ። አሁን ግን ያው እየበሰን ስንመጣ ሌላን የወዶ ሰው ስለሚኖር ለሰውየው ሞራልም ስትጠነቀቃለህና ይሄ ነው ይሄው ነው። ማድረቅ አይጠበቅብህም፣ ግን ስትነቅፍ ምን ይመስላል ሰው ወይ ቅናት ወይ ንቀት ወይ ደግሞ አንተ ስለማትችል ነው የሚመስለው። በዛ ላይ ሰውየው አድናቂ ያላቸው አባታችን እስወንድም ስሰማ እኮ አንጀትን የሚላወሰው የሚባል ቄስ እኮ አለ። እኛ ስንሰማው ደማችን የሚፈላብን ቄስ ማለት ነው። ቅዳሴ እየገለበጠ የሚያስቸግር ቄስ፣ ግን ምዕመናን ሲሰሙት የሚማረኩበት ቄስ አለ። ስለዚህ አሁን ይህን ሰውዬ ኧረ የድምፅህ በእናትህ ብትለው ከመጣላት በቀር ድምፅ ችግር አለበት ብሎ መቅደሱን ያቋርጥ። ስለዚህ የሚያዳምጠው ሰው ካለ እግዚአብሔር የሚፈልገው ሰውን ነው አይደል? ድምጹን አይፈልገውም። ያን መንፈሳዊ ሆነን ስናወራ ለማለት ነው። እንደ ስጋ ስናወራ እኔ የሚደብርኝ ድምፅ አለ አለኝ። ራሴ እኮ መስማት ማፈልገው ግን ደግሞ ለክርስቶስ መንጋ ስትጠነቀቅ እንዲህ ብናገረው ሰውየው ቢጠፋብኝስ አዳማጮቹ ውስጥ ደግሞ ቢደነግጡብኝ ስለምትል ትቋቋማለን። የሆነ መዝሙር የሚዘምር ሰው ድምፁ ካላማረን፣ እኛን ያላማረን እንጂ ሌላ ሰው ሲሰማው ይደሰትበት ይችላል። እኔ ይህኔ አባት ከፈር ልብላ አንጀት ሲበላ የሚል ሰው ይኖራል። ቢያንስ ሚስቱ ትወዷለች። ቢያንስ በነገራችን ላይ ቢያንስ በትንሹ ስለዚህ ለሚስቱ ለልጆቹ ስንል አባቢ ዘመረ እኮ ነው የሚለው። አሁን ህፃን ልጅ ቢሰማው አባቢ ድምጽ እኮ ይደብራል። አይደም አባቱ ስለሆነ እና ስለዚህ ለሚስቱ ለልጆቹ ለጎረቤቶች ስንል መጠንቀቅ ይኖርብናል። ሞራሊቲ ያለበት የግድ ድምጽ ላህይ የድምጽ ለዛ ቅላጼ ማማር አይጠበቅበትም አንድ ሰው ለመዘመር፣ አይደል ላይ ግን ቆሞ መወዳደር ግን አስፈላጊ አይደለም ለማለት ነው። ይሄ መካሰስ የአንድ እምነት ተከታዮች ነን መካሰስ አንዱን አንዱ መገፋፋት በጣም በስቷል ይመስለኛል። በተለይ በዚህ በቲክቶክ ዓለም ላይ ማለት ነው አንተ እኔ በጣም ስለተሰማኝ ነው ይህን ልነገር የፈለግኩት። በዚህ ምናልባት የመረጃ ክፍተት ይኖራል እንጂ ምናልባት አንተ ቲክቶክ ላይ ስለሆነ ያየኸው ይሆናል እንጂ የቆየ እኮ ነው፣ ግን ብዙ በፊትም በብሎግ በዩቲዩብ በፌስቡክ ሰዎች የሚጠሉትን ሰው ወይም ደግሞ የሆነ ወንጀል አገኘንበት የሚሉትን ሰው ያደረገውንም ያላደረገውንም ጨምረው ማጠልሸት ስም የተለመደ የቆየ ነው፣ ከጥንትም ነው። በነገራችን ላይ ይሄ ፌስቡክም ምናምንም ዩቲዩብም ሳይታወቅ በጋዜጣ እና በመጽሔት የሰዎች ስም ይጠፋል እና ይሄ መጠቃጠቅ የነበረ የቆየ ነው። አሁን እድሉ በጣም ተመቸን አሁን በቀላሉ የሆነ ሰው የሆነ አካውንት ዩዘር ኔም ሰጥቶ ጮጮ ጦጦ ፖፖ ምናምን ብሎ አካውንት ከፍቶ ሰው እንደፈለገ መስደብ ይችላል። በመረጃም ያለ መረጃም ማስረጃ ሳይመረው ዝም ብሎ ወሬ ብቻ ሰምቶ ይጽብሰዋል እና የቆየ ነው። በቃል ደረጃ ሁሉኮ አሉባልታ የታወቀ የኢትዮጵያውያን ባህል ነው። የሆነን ሰው ስንጠላው ስለዛ ሰው ደካማ ጎን መናገር እንወዳለን። አሁን ይሄ አድጎ ነው። ይሄ የቡና ቤት የቡና ጀበና ቡና እና የሌላ ቤት ወሬ ከፍ ብሎ መጥቶ ነው ዛሬ ቲክቶክ ላይና ፌስቡክ ላይ የሚነገረው። እና ስለዚህ ብርቅ አይደለም ማለት ነው። ሰዎችን ስም ማጥፋት የነበረ የቆየ ነው። እኔ በሁለት መንገድ ነው የማየው። አንደኛው ሆነ ብሎ ሰዎች እንዳይከበሩ ወይም ቤተክርስቲያን ክርስቲያን እንድትናቅ የቤተ ክርስቲያን አባቶች እንዲጠለጠሉ የሚፈልግ የሆነ ቡድን አለ ስራዬ ብሎ እየተከታተለ የቤተ ክርስቲያን አባቶችን የሚያሳድድ ሁለተኛው በምክንያት በማስረጃ አንዳንድ ዝርክርክ የኔ ቢጤ ሰዎችን እየተከታተለ የሚያጋልጥ ደግሞ ቡድን አለ ተገቢ ነው አይደለም የሚለውን ስናይ ሁለቱም ተገቢ አይደለም እኔ ግን ሰው የወደቀ ሰው እኛ እኮ በግላችን በህይወታችን በእኛም ህይወት በሌላም ሰው ህይወት የምናውቀው ኃጢአት ይኖራል ያ ሰው ስለወደቀ ግን ሪከርድ አድርገን አደባባይ ላይ ማስጣት አይጠበቀብንም። ምክንያቱም ያ ሰው ንሳ ሊገባ ይችላል፣ በአንድ ቀን ስተት ወደ ጋንም አይወረወርም። እግዚአብሔር ይቅርባይ ነው፣ ንሳ ከገባ ይምረዋል። ስለዚህ ነገ ለሚምረው ነገ ንሳ ለሚገባ ነገር ይህን ሰው የዘላለም ኃጢአተኛ አድርጎ ማሰብ ተገባ አይደለም። እያንዳንዱን ኃጢአት እየዘረዘር ሚዲያ ላይ ካወጣ ቤተክርስቲያንም ነው የምናሰንቀው የሚል አቋም ድሮም ነበረኝ አሁንም አለኝ ምክንያቱም ሰው በወደቀ ቁጥር እገሌ ከወደቀ ብለን ስንጽፍ ቤተክርስቲያን የወደቁ ሰዎች መሰባሰቢያ ናት የሚል አስተሳሰብ ነው የምንገነባው። ስለዚህ ልክ አይደለም። ሰው ፍጹም አይደለም፣ ይወድቃል። ባይሆን ሲወድቅ ተሳስቻለሁ ብሎ ነሳ እንዲገባ ነው የምናስብለት። ምንጸል ሌለ ከቻለን መጸል ካልቻለን ደግሞ እንዲታገድ ለሚመለከተው አካል ነው ማቅረብ ያለብን እንጂ ሚዲያ ላይ በምንም ተአምር ይሄ እንደ እኩይ ፍልስጣ የሰውን ኃጢአት የሚዘረዝራ መልአክ አለ፣ እኩይ ፍልስጣም ይባል በቃ፣ ኃጢአት ብቻ ነው የሚመዘግበው ጽድቅ አይመዘግብም። ለዚህ አስፈላጊ አይደለም። ይሄ ቤተ ክርስቲያንን ይጎዳታል። ይሄን ሰው እኔ ያድርጋ አድርግ ማውቀው ነገር የለም እግዜር ይወቅለት። ነገር ግን ይሄን ሰው እንዲህ አትባረኩ አትከሱ አትቆረቡ ብለህ ስጽፍ ለካህን ያለው አመለካከት ምእመኑ ይቀንሳል ለስጋው ደግሞ ያለው ክብር ምእመኑ ይቀንሳል። እንዲህ አይነት ሰዎችን እየታገሰ እግዚአብሔር እንዴት ብሎ ይጠራጠራል? ታቦቱን ጭምር ነው የሚጠራጠረው። ስለዚህ እግዚአብሔር በስውር ይቅጣው ወይ ደግሞ በስውር ይማረው። ለሚመለከተው አካል አቅርብ፣ ለሚያገለግል በሰበከው ጉባኤ ያቅርብ ማስረጃ ካለህ። ፌስቡክ ላይ ግን አጽናፍ ግድ የለህም። ሁሉም ቄስ እንደዛ ነው የሚመስላቸው ሰዎች ሁሉም ዲያቆን ሁሉም መነኩሴ እንደዛ ነው የሚመስላቸው። አንድ መነኩሴ ወደቀ፣ አንድ መነኩሴ ወለደ አንድ መነኩሴ ሲደፈር አንድ ዲያቆን ባለገ ብለን ፌስቡክ ላይ ስንጽፍ በዛ ቶት ነው ሰው የሚያስበው ሁሉንም ቄስ። ስለዚህ ለትልቁ ቤተ ክርስቲያን ስብር ሲባል በቤት ይሄ ገመናችን ነው እለፈው። እኔ እንዲህ ነው የማምነው። ነው የካህንና የቄስ የመነኩሴ ኃጢአት የጳጳስ ኃጢአት አደባባይ ላይ መሰረተ ተገቢ አለ። ምናልባት የአስተዳደር ግድፈት፣ ሌብነት፣ ጉቦ፣ ህገወጥ አሰራር ይህ ህገወጥ በወንጀል የሚያስጠይቅ ነገር ከሆነ ማስረጃ ካለን አደባባይ ላይ ብናወጣው፣ ምናልባት ያን ያክል ላይ ከብድ ይችላል። ግን ይሄ ከንጽህና አንጻር ከብልግና ከሴት ጋር በተለይ በተገናኘ መልክ ይሄ ከባድ ኃጢአት ነው። የውስጥ ኃጢአት ስለሆነ ባይገለጥ ባይነኝ ብቻል ብቻል። ይሄ ሌብነቱንም ጉቦውንም እንዲያው አሁን ሲበዛብን ነው ሁላችንም እንጂ ወደ አደባባይ ማውጣት የጀመርነው ነው። ለሚመለከተው አካል ብቻ ብናቀርብ ነው የሚሻለው። አንዳንዴ ግን ምና- ሪፖርት የምናደርግለት አካል የሌብነት ተባባሪ ሆኖ ከተገኘና መዋቅሮ ራሱ አብሮ ከተበላሸ ማጋለጥ አስፈላጊ ነው። ከንጽህና አንጻር ግን የሰዎችን ንጽህና በአደባባይ ማሳጣት እገሌ ርኩስ ነው፣ ግል ቅዱስ ነው በለመናገር ከባድ ነው። አንተ ወዳጄ፣ አንተ ሰው የጓደኛህን ጩቅ ትንሽ የጠብታ ጉድፍ ከማውጣት በፊት ያንተን ትልቁን የአይንህን ምሰሶ ንቀል ይላል። የጊዜ ያርቃል እና መጠንቀቅ አስፈላጊ ነው ለማለት ነው።